ደወለች ሄሎ ጨርሻለሁ ስንተኛ ላይ ናችሁ ነይ ነይ ነይ እዚህ በርጋ አንደኛ ፎቅ ላይ ምን አንደኛ ፎቅ

ሰላም እንዴት ናችሁ? ውድ ቤተሰቦች ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ላይ ሁላችሁም አንድ ጥያቄ ጥዬ ጠይቃችሁ ነበር። ማለት የሁላችሁም ኮሜንት እያየው ነበረ። ጸጌ ለእኔ ምንም አይነት ስሜት እንደሌላት፣ እኔ እንደማትወደኝ፣ አሁን ላይ ሌላ ህይወት መጀመር እንዳለብኝ ብዙዎቻችሁ ኮሚኒቲ እያደረጋችሁ ነበረ። እና ይሄንን ሳይ ምን አሰብኩኝ ለምን ለናንተም ለኔም እርግጠኛ እንድንሆን ጽጌ ያላት ስሜት ወይም ያለችበት ሁኔታ እርግጠኛ እንድንሆን፣ ይሄ ሀሳብ ወደ ጭንቅላት የመጣው ሀሳብ ምንድን ነው? አሁን የምገኘው ሆስፒታል ነው። እንደምታዩት ሆስፒታል ውስጥ ነው የምገኘው። እዚህ ሆስፒታል ምን አመጣ አካላችሁኝ ከጽጌ ጋር አይንህም ማየት አልፈልግም ከዚህ በኋላ እንዳላ ብላይ ተጣልተን የተለያየ ነው። እና እንግዲህ ጥላችኋ የምር ከሆነ የእውነት የምጠላኝ የእውነት የማትወደኝ ከሆነ ዛሬ እኔ እዚህ ሆስፒታል ገብቻለሁ ብዬ ስልክ አስደውላለሁ? ከመጣች እናንተም እኔም ጸጌ ለኔ ያላትን ስሜት እንድናቅ ይረዳናል። ካልመጣች ግን እውነትም እናንተም እንዳላችሁት ጸጌ ኔ ጠልታኛለች ማለት ነው። እውነት ለመናገር መቶና ከመቶ በላይ እርግጠኛ የምሆንላችሁ ነገር ቢኖር ጸጌ ኔ በጣም ነው የምትወደኝ። እሱን ለእናንተም ለማሳየት ስል ነው ዛሬ ይሄንን ነገር ያመጣትና። ይሁን አምስት ፐርሰንት እንኳን ብትሉኝ ወይ የተወሰነ ሰነሽ ፐርሰንት እንኳን ጥርጣሬ አይገባኝም። እውነት ለመናገር ምንም የምጠራጠረው ነገር የለም መቶና ከዛ በላይ 200% ነው የምላችሁ። እርግጠኛ ነኝ ፅጌ ትመጣለች። መቴ የምታደርገውን ነገር አይታችሁ ፍርዱን ለናንተ ተዋለው። ምክንያቱ ከሌላ ሴት ጋር ስትሄድ ትናድዳለች፣ ከሌላ ሴት ጋር ስትሄድ ትበሳጫለች፣ ምናምን ምናምን በቃ ነገሮችን ትረብሻለች። ነው እንዳያችሁ ጀስት የኔ ስሜት ያው ረዲ የተናገርኩት ስለሆነ ምንም የኔን ነገር አላስረዳላችሁም ግን በፊት የምትላቸው በፊት የምታደርጋቸው ነገሮች ተታ ዛሬ ላይ ስላንተ አይገባኝም፣ ስላንተ ጉዳይ አይደለም፣ ስላንተ ምንም አይመለከተኝም ያለችኝ ትገኛለችና፣ እሱ ነገሯ ከልብ ነው ወይ እኔ ከሌላ ሱ ጋ ብሆን ወይም ደግሞ ብትዋት ያላት ስሜት የእውነት ነው ወይ፣ የእውነት ጠልታኛለች ወይ፣ የእውነት አትወደኝም ወይ፣ እውነት ፍቅር የለም ወይ ውስጥ አእምሮ ላይ በጣም የተመላለሰ ስለጠየቀኝ የእናንተንም ኮሚኒቲ እያየሁ ስለነበር ነው እንግዲህ ይህን ሀሳብ ያሰብኩትኝ። ዛሬ እንግዲህ ይፈነከታለሁ ተፈንክቻ ላ ሁለት ለመናገር በጣም የሚጠብቀኝ ተፈንክቼ እንግዲህ ሆስፒታል እንደገባሁ እነግርና ፅጌ እንድትመጣ እናደርጋለን። ፅጌ ከመጣሽ በኋላ እንግዲህ የሚፈጠሩ አብረን ያለን። ለዚህ ደግሞ እንዲተባበርን የፈለግኩት ባስሊዮስን ነው። ባስሊዮስ እንጠርቸዋለሁ። ባስሊዮስ ፈቃደኛ ይሆናል አይሆንም አላውቅም፣ ግን ደግሞ ለመታመኑ ከሆስፒታል ከምን ከሚሆን በባሴ በኩል ሲሆን ይቀላል። ምክንያቱም ለመታመን አሪፍ ነገር አለውና ነገሮችን በባሴ በኩል ለማድረግ ፈልጌ ባሴን ጠርቸዋለሁኝ። ባሴ ከመጣ በኋላ እንግዲህ ፅጌ ጋር እንደውላታለን። ከዚያ በኋላ የሚፈጠሩን አብረን የምናይ ይሆናል። አብራችሁኝ ሁላችሁም ከዚህ ቪዲዮ በኋላ ያላችሁን ግምት ያላችሁን አመለካከት እንግዲህ ትቀይራላችሁ ተስፋ አደርጋለሁ። እውነት ለመናገር እንዳልኳችሁ ነው። 100% እርግጠኛ ነኝ። ካልሆነ ግን እኔም ከዚህ በኋላ ወደ ሚዲያ አልመጣም ማለት ነው። ማለት ትወድኛለች ብዬ ወደ ሚዲያ አልመጣም ማለት ነው። ያው ወደ ሚዲያ አልመጣም ስላችሁ ከዚህ በኋላ ፅጌ ትወድኛለች ወይ ጸጌ ለኔ እንደዚህ ይፈቅራላት ብዬ አላወራም። በቃ ቁርጤን አውቄ ቁጭ እላለሁ። ነገር ግን ከመጣች የምታደርገው ሪያክሽኖች ምናምን ድንጋጤዋ ምኗን ካየው ግን አሳኒ መቼም ደግሞ አጠላኝ እርግጠኛ ሆናለሁ። እናንተም እርግጠኛ ትሆናላችሁ። እዛ ጋር ደግሞ ኮሚቴ ጻፋችሁ አጥቱት በቃ ጣልታለሽ ብራውን ያላችሁ የምታፍሩበት ቪዲዮ ነው የሚሆነው ምክንያቱም ካልሆነ ለኔ ነው ማፈ ከሆነ ግን እናንተ ናችሁ የምታፍሩት ማለት ነው። ለማንኛውም ባስሎስን እንጠብቀው። ከባስሎስ ጋር ተን ተመካክረን ከዛ ጽጌ ገባ ይደውልኝ አደርጋለሁ። እንግዲህ ባሴ ውስጥ ፈቃደኛ ይሆናል ብዬ ተስፋ አደርጋለሁ። ግን ያው ትንሽ ለጽጌ ያደላል። ግን ፈቃደኛ ከሆነ ባሴ እንኳን ደህና ወጣህ። ያመመኝ መስሎ ነው። አላመመኝም። እውነት ለመናገር በጣም ደህና ነኝ፣ አልታመኩም

አለው አለ ሰላም በላቸው ቤተሰቦቼ። ይዘጋል እንዴት ሆኜ እንደመጣሁ ይማቀ ጋር ሳም ያለ ስለ ተደናግጦኝ የመጣው እና ግን ስታይዱ ደስተኛ ምን አለብ ቆሜ ቆሜ አየኸኝ። ይሄን አልታመምኩም እኔ አንተ ወንድም በጣም ጠንካራ ነኝ። በሽታ ያጠቃኝ ዛሬ ፈለኩ። ዋነኛው ነገር ምንድነው ሰለባሲ እ ለካንተ እንዳልኩኝ ያው ጽጌ እና ዳኒ ጋር ያለው ነገር ታውቃለህ፣ ምን ያህል ፋይት ላይ እንደሆነ ታውቃለህ። በጣም ግጭት ላይ ነው ምናምን ምናምን። እና ይሄ ግጭት ምንድን ነው? እንደምትውጂኝ እመኚ አላምንም፣ እመኚ አላምንም፣ ጠልቻለሁ፣ ድሮ ነበር ነው የሚለው ግጭት ነው ያለውና ይሄን ነገር አስታራቂ ሀሳብ ብያስብኩት ምንድን ነው አንተ፣ አጠገብህ አጠገብህ አልደርስም፣ ባለህበት አልደርስም ብላ ጽጌ ተለየችኝና ዛሬ ታርሚ ሆስፒታል ገብቻለሁ ብዬ ባንተ በኩል እንደውልላታለን ከዛ ግልጥላቸው የእውነት ከሆነና እኔን የማትወደኝ ከሆነ አትመጣም። ግን ደግሞ ለእኔ እውነት እኔ እንደምገምተው ፍቅር ካላት ትመጣለች። እሱን ማወቅ ስለፈለግኩኝ፣ ለዛ ደግሞ እንዳንተ የምትቀርበው ነው የምታምነው ሰው የለም። ስለዚህ አንተ መጠየቅ ምርጫ አድርጌ እንግዲህ ጠርቻለው። ከአንተ የምጠብቀው እንዴት እንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔ እናንተ እዛው ጨርሱት። ኖርማል እኮ ነው ደግሞ እኔ ራሱ እንዴት እንደመጣሁ እያየህ አይደለም? እና እኔ እንደዚህ አይነት ነገር ውስጥ አልገባም። አንተን ልደነግጥ እኮ አልደነግጥም። ምክንያቱም ጸጌ አትወደኝም። ገባ ዘዴ ፍቅር ስላላት አንተን ልደነግጥ አልደነግጥም። እንዴት ነው አንድ ሰው ታመመ ተብሎ ብትወድም ባትወድም፣ እሱ ሌላ የራሳችሁ ጉዳይ ነው። እኔ እዛ ነገር ውስጥ አልገባም። እሺ፣ እኔ ማንንም ሰው እንዲታመም ማንም አይፈልግም። ገብቷል። ማትደነግጥበት ምክንያት የለም እኔ ምክሩ ምለሱ ነው። አይ በጣም ታማራለች ታዳደር ሶ የኔ ጉዳይ የራስ ጉዳይ ብላኛለች። እና እንዳለች ጉዳይ ጉዳይ ካልሆነ ሆነ ስለኔ የማያስጨንቃት ከሆነ አትመጣም። ነገር ግን ትንሽ እንኳን ፐርሰንት የሚያስጨንቃት ከሆነ ትመጣለች። ያንን ብቻ ነው ወቅ የፈለኩት። እኔ ወላህ እኔ እንደዚህ ነገር አልፈልግ። ለምን እኔን መረጥከኝ? አንተን በጣም ታምናሃለችና እሱ ነው ያ። ገብቷል። ደሞ ከሌላ ሰው ጋር እንትን ማለት አልፈልግም። እናንተ ትተዋወቃላችሁ። አንተ እናንተ በምትተዋብኩበት መገድ ታወቃለሁ። ኦልሬዲ እንደታመኩ ነው። አሁን አንተ ምሳሌ፣ አንተ የጠበቅኩህ እንደዚህ ኖርማል ሁኜ ነው። ነገር ግን እሷ ስትመጣ ውስጥ ተኝቼ ታሸጊ ምናምን ነው የምጠብቃት። አንተ የምታውቀው እንደዚያ እንደተጎዳው ነው። ገባህ እንጂ እኔ ጥራት ብዬ እንደጠራ ሳይሆን ኦልሬዲ ተጎድቼ መታየት እንደጠራህት ነው። አንተ ጥፋተኛ አትሆንም፣ ነው ጥፋተኛ መሆን ነው። ገባህ ምንም ችግር አንተ ላይ ፈጥርም።

የምታውቀው ነገር ካለ ነገር እዚህ ድረስም ማ የሆነ ነገር በለኝና፣ እንደው አቁም ወይ ይችላል። አሁን በምትመጣበት ወይ በጣም ከባድ ነው። ገብተዋል ማለት አደለም አንተ፣ ሌላ ማንም በአዳም ቢሆን እንዴት ነው ሰው ሆስፒታል ገባ ሲባል ሳይደነግጥ ሰው የሚቀረው? ያው ግን በቃ አንተ ተባበረ ብቻን ብቻ ቺ ነገር ፊክስ አድርግልኝ። ደውልላት ዳኒ ሳሙ እንደዚህ ብሏል በላት። ከመጣች ሰየው፣ ካልመጣችም ያው በቃ ተዋርጅ ወደ ቤት ይላሉ። ማለት እንደዚህ ነገር ውስጥ ባልገባ፣ በጣም ከባድ ነው። የመረጥኩ ፎቶ ደግሞ ያምራል። ፅጌ፣ አረ ዳኒ ሆስፒታል ገብቶ እንዳለ ቁስል በፕላስተር በፕላስተር ሆኖ ልሻለት። ፅጌ፣ ዳኒ መብራቱ ጋ ያለው ሆስፒታል አለ እዛ ገብቷል። ቶሎ ነይ በእናትሽ እ ዳኒ ነው የእኛ ዳኒ፣ ሆስፒታል ነው። እኔ አላቅም። በቃ ቶሎ በይ በእናትሽ ነይ። በእግዚአብሔር

ለቤቲ ቻው ለምን ነው አንተ ደግሞ ይደውልላት። ለምን ለምን? ምን ችግር አለ?

ሲያዚስ ትንሽ እኮ ነው መኪናው ጋር ትንሽ ቦታ እኮ ነው ትንሽ ትንሽ ደቂቃ እኮ ነው መኪናው ሰምቶ ነው ፅጌ፣ ወክ ማድረግ ምን ይጠቅማል?

ይኸውላችሁ እኔ እንደዚህ እንደሆነ ያደረጋችሁ ሰዎች የፈነከታችሁን ሰዎች ማለት ነው፣ መረጃ አለኝ፣ ሕክምና ያለ ሙሉ መረጃ አለኝና ትቆጫላችሁ። ከዚህ በኋላ ምን እንደማደርግ አሳያችኋለሁ። ምናልባት አንቺ የላክሻቸው ሰዎች ሆኑ ወይ በጻሁት የላካቸው ሰዎች ሆኑ ማን እንደላካቸው እውነት ለመናገር ባውቀው ነገር የለም ግን እኔ ያው መረጃ ምንድን ነው ታዲያ? የደበደቡ ሰዎች ናቸው። የደበደቡ ሰዎች ምን ለእነሱ ነው እንትን እያስተላለፈ ነው? ምን ለእነሱ ነው መልዕክት እያስተላለፈ? አልገባኝ። ምንድን ነው ያደረገው? ቆይ አልገባኝም። ለምንድን ነው ያደረገው? እንደዚህ ላደረጉ ሰዎች ው መታክ እንዲ ህክምና መስገጃ ምናምን ለምን ለምን

ማንዶና አታወቅም ያን ሰዎች ናቸው ማለት ማንም እንደዚህ ያደርግ አይችልም ማስረጃ

አታንሳው! አታንሳው! ለምን ቢያነሳ ነው? አታንሳው፣ በቃ በኋላ ነው።

ያ ሹዋል ገና ገና ያ ሹዋል ገና ገና ሰራውላ ጋይስ፣ እንግዲህ ለቤቲ ማደውላት ብላለች። እንግዲህ አይታችኋል ጋይስ፣ በዚህ ፍራንክ ውስጥ እውነቱን እንድትረዱ አድርጌያችኋለሁ። በጣም ነው የምትወደኝ እንባማ ያገባኝ እንትን ያልኩትስ ፍቴ ዳኔ እኔ ዳኔ እንደዚህ ነው ጋይስ፣ እንደዚህ ነው። ለማንኛውም እናንተ እዛ ጋ ትውድም ትጠላታለች ምናምን ያላችሁ እፈሩ። ከዚህ በኋላ እኔ ዳኒ